እኔ በጣም ያናደደኛል። ማርያም ለምን ሌሎቹ ው በዛ ላይ በምን የሆነ በቃ እሱ ጋር ትቀርባለች። በቃ አይኑ እያየች ምናምን እኔ ያረ ባሌን በሌላ ወንድ አስገምቼ እንደዚህ ጥባ ጥቤ ለሌሎች ሴቶች እኮ እሱን ሲያዩ እንኳን በአንድ እጁ ብሩኬ፣ በአንድ እጁ አንጠልጥሎታ። እኔ ደሞ ሴቱን በሁለት እጄ እንኳን አንከባልል። ትላንትና ብሩኬ ምን አለ፣ ሰምተሻል? ሌላ ቦታ ምንም። ያኔ የኔ ቆንጆ ታይ ደሞ እሱ ያንቺ ብዬ ነው፣ ያንቺ ብዬ ነው። አሁን ድጋሚ እንደዚህ ካለ ዳኒ ነው የሳብስክራይብ አንስቼ ነው የምወጣው። ጌታ ነው ማቶ እስከሚገባለት ነው መሰለኝ። ወይኔ ዳኒ ለምን ሼር አላረገም? ምን ብሎ ሼር ያረጋል ብዬ እያሰብኩ ነበር።